እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ልጆች እንደምን አደራችሁ። ዛሬ ዕለተ ማክሰኞ በሰሙነ ሕማማት የምታሰበው ወይም ደግሞ የሚጠራበት የራሱ ስያሜ ያለው የመጀመሪያ የዛሬው የጥያቄ ቀን ተብሎ ይጠራል። ጥያቄ አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመፈተን የጠየቁበት ቀን ነው። ጥያቄውም ደግሞ ምንድን ነው ብሉ መጀመሪያ ኢየሱስ ክርስቶስ በትናንትና ዕለት ታምራትን ሲያደርግ በለሲቱን ሲረግማትና ስትደርቅ፣ እንዲሁም ደግሞ እንደ ባለሥልጣን በቤተ መቅደስ ውስጥ ሲገዙ ሲሸጡ የነበሩትን ገርፎ ሲያወጣ አይቶ ይህንን በማን ሥልጣን እንዲት ታደርጋለህ ብሎ በማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ላይ በማን ሥልጣን እነዚህን ታደርጋለህ ብሎ የጠየቁበት ቀን በመሆኑ የጥያቄ ቀን ተብሎ ይታወቃል ማለት ነው። ስላሴ በስልጣን አንድ ናቸው። አብ ወልድ፣ መንፈስ ቅዱስ በስልጣን በአገዛዝ በፈቃድ በአምላክነት አንድ ናቸው ብለን እናምናለን እኛ ይሁን እንጂ እነሱ የጠየቁት ጥያቄ በየግድ ለማወቅ ወይም ደግሞ ወደ እግዚአብሔር ቤት ለመጠጋት ከቃሉ ተካፋይ ለመሆን ወይም ደግሞ መንግስቱን ለመውረስ ተጨንቆ አይደለም። ጥያቄያቸው በብዛት ይታወቃል። ጥያቄያቸው ጥያቄያቸው ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ ለመስጠት የተለያዩ ጥያቄዎችን ሲያዘጋጁ ነበር። ለዕለተ ረቡዕ እሱን አሳልፈው ለመወሰን የሚጠቅማቸውን ጥያቄ ሁሉ ይጠይቁ ነበር። በቀናነት የሚጠይቁትን እግዚአብሔር ምስጢሩን ይገልጽላቸዋል። ሐዋርያት በማቴዎስ ወንጌል ምዕራፍ 13 ከቁጥር 11 ላይ ጥያቄ ጠይቀውት ነበር። እሱም የመንግስት ሰማያት ምስጢር ማወቅ ተሰጥቷችኋል አለ። መንግስት ሰማያት የተባለችው ወንጌል ነው። ስለዚህ ወንጌልን የማወቅ ምስጢርን የማወቅ ተሰጥቷቸዋል ብሎ ሲመልስላቸው እናገኛለን። በደብረ ዘይትም ይህ መቼ ይሆናል የመምጣትና ያለም መጨረሻ ምልክቱ ምንድን ነው ብሎ ሲጠይቁ እያንዳንዱን ሲያብራራላቸው የሚፈጸመው ምልክት ሲነግራቸው እናገኛለን። እነዚህ ግን አመጣጣቸው ጌታችንን ለማጥመድ እንደውም ደግሞ መረጃ ለመፈለግ ስለሆነ ጥያቄውን ቀጥታ አልመለሰላቸውም። እንዲህ ይላል። እነሱን ሲጠይቁት የዮሐንስ ጥምቀት ከየት ነው? ከሰማይ ነው ወይስ ከምድር ብሎ ጠየቃቸው። አሁን እነሱ ባልጠበቁት መንገድ ነው የጠየቃቸው እና ከሰማይ ነው ብንል ለምን አላመናችሁበትም በዮሐንስ ይለናል። ከምድር ነው ካል ደግሞ የግድ ህዝቡ ዮሐንስን እንደ ነቢይ ስለሚያይ ስለሚወደው በእኛ ላይ እነሳሳል ብሎ ተጨናነቁ። መጨረሻ ላይ ምን አሉ? አይ እኛ አናውቅም ብሎ ሲመልሱ ይህን ካልመለሳችሁ እኔም አልነግራችሁም አላቸው። ኢየሱስ ክርስቶስ ለትዕቢተኞች ምስጢሩን አይገልጽላቸውም። ኢየሱስ ክርስቶስ ለዛ ነው። እንዲሁም ደግሞ ለቄሳር ግብር ይገባል ብሎ ጥያቄ ስጠይቁ እናገኛለን በእውነቱ ከሆነ እነሱ አሁን ለቄሳር ግብር ይገባል ብሎ የጠየቁት አዎ ይገባል ካለ አንተስ ለምን አምጣ ገብር ሊሉት እንደገና ደግሞ አይ አይገባም ካለ ደግሞ የመንግሥትን ግብር አስቀርተዋል ብሎ ከመንግሥት ጋር ሊያጋጩት በፖለቲካ ማለት ነው። በዛ ስመጡ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሎ ሲመልስላቸው እነሱም ባልጠበቁት መንገድ ስለተመለሰላቸው ጥሎ እንደሄዱ መረዳት አለብን ማለት ነው። ስለዚህ የተለያዩ ጥያቄዎችን ሲያነሱ የነበሩ አይሁድ ወይም ደግሞ የአይሁድ አለቆች ኢየሱስ ክርስቶስን አሳልፎ ለመስጠት ነው እንጂ ከእሱ ምስጢርን ተምሮ ወደ እሱ መንገድ ለመመለስ እንዳልሆነ መረዳት እንችላለን። ስለዚህ ዛሬም አሳልፎ ለሰጡን የሚፈልጉ ሰዎች ብዙ መስቀለኛ ጥያቄ ወደ ወጥመዳቸው እንድንገባ ሲጠይቁ ይታያል እና በምድር ላይ ብዙ ጥያቄዎች ይኖሩባቸዋል። አሳልፎ ይሰጧቸዋል ብሎ እግዚአብሔር አምላካችን እንደነገረን በዛን ጊዜ እሱም ይሄንን እንዳሳለፈ መረዳት እንችላለን። ስለዚህ የዛሬ ቀን አንዱ የጥያቄን ቀን ተብሎ ይጠራል። ሁለተኛ ደግሞ የትምህርት ቀን ይባላል። የትምህርት ቀን ትምህርትን ያስተማረበት ቀን ሰዎች ምስጢሩን እንዲያውቁ ሃይማኖቱን እንዲረዱ በምግባር እንዲከተሉት ያስተማረበት ቀን በመሆኑ የትምህርት ቀን ተብሎ ይታወቃል። ዛሬም ቤተ ክርስቲያን ከኢየሱስ ክርስቶስ ተምራ ይህንን ትምህርት ትማራለች ታስተምራለችን በየቀኑ ማለት ነው። ቤተ ክርስቲያን ኢየሱስ ክርስቶስ ከዋለበት እየዋለች ካደረበት እያደረች ምስጢርን ስላደላደለች ዛሬ ታስተምራለች ልጆቿን ማለት ነው። ታስተምራለች። ቤተ ክርስቲያን ኢየሱስ ክርስቶስ ሲወለድ በቤተልሔም ነበረች፣ ሲሰደድ ግብጽ ነበረች፣ እንደውም ደግሞ ሲሰቀል መስቀል ላይ ነበረች፣ ሲነሳም እንደዚሁ ሲያርግም ኢየሱስ ክርስቶስን አይታለች እና ለእያንዳንዱ ነገር ምስክር ስለሆነች መጨረሻ ላይ ምንድን ነው ያለ ሄዱና አሕዛብን አስተምሩ በአብ በወልድ መንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሎ ባስተማረው መሰረት በአለም ዳርቻ እስከ ዓለም ዳርቻ ሁሉ ቤተክርስቲያን ይህንን ተልእኮ ተቀብላ ታስተምራለች ማለት ነው፣ ትሰብካለች። እኛም ሁላችንም ይህንን አደራ ተቀብለን ማስተማር አለብን። የማያውቁትን ማሳወቅ አለብን። ሕዝቡ እውቀት ከማጣት የተነሳ ብዙ ሰው ሲቸገር እናያለን። ትንቢተ ሆሴዕ ምዕራፍ አራት ከቁጥር ስድስት ላይ ሕዝበ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ስለዚህ እያንዳንዳችን መክሊት አለን። አንድ መክሊት ተሰጠዋለ፣ ሁለት መክሊት ተሰጠዋለ፣ አምስት መክሊት ተሰጠዋለ፣ እንደየጸጋችን። ግን መክሊት ያልተሰጠው ሰው የለም። ያወቅነውን ማሳወቅ ያስፈልጋል። ጎረቤቶቻችንን ለቡና ቡና ለመጠጣት ስንሰበሰብ፣ መንገድ ስንሄድ ስለማን እየተነጋገርን ነው ይሆናል? እምነቱ በእውነት ስለ እገሌ ስለ እገሌት ነው ወይስ ስለ ኢየሱስ ክርስቶስ ስለ አዳኛችን ነው ወይስ ስለ ጎረቤታችን ስለ ሀሜት ነው የምናወራ? አሁን በሉቃስ 24 ላይ እንደምናገኘው የኤማውስ መንገደኞች እየጠወለጉ ሲሄዱ ስለ ኢየሱስ ክርስቶስ ይነጋገሩ ነበር ይላል ሉቃስና ቀለዮጳ ማለት ነው። ኢየሱስ ክርስቶስ ወደ እነሱ ተጠግቶ እናንተ እየጠወለጋችሁ ሲትሄዱ ስለማን ትነጋገራላችሁ? አለ ይላል ወንጌል ላይ። ከዛም አይ ኢየሱስ ክርስቶስም ተጠግቷቸው ምስጢሩን አስረዳቸው። እሱ ስለ እነሱ ስለሚያወሩ እሱ ወደ ነሱ ተገኘ። ሁለቱም ሶስት ሆኖ መሆናችሁ በነስን ቢተሰበሰቡ በመካከላችሁ ይገኛሉ ባለው መሰረት በመካከላቸው ተገኝቶ አስተማራቸው፣ ቃሉ ሰበከላቸው ማለት ነው። ስለዚህ እኛም ስለ እሱ እንነጋገር እስኪ። እድሜያችን አጭር ናት። ያለችን የተሰጠችንን መክሊታችን እድሜያችንን ተጠቅመ ስለ ኢየሱስ ክርስቶስ እንነጋገር ስላዳነን ለእኛ ብሎ ስለተቀበለው መከራ እኛም ደግሞ ምን ማድረግ እንዳለብን፣ ወደ እሱ መጠጋት ንስሐ መግባት ስጋውን መቀበል ደሙን መጠጣት እንዳለብን መነጋገር ያስፈልጋል። ስለዚህ ሁላችንም የምናውቀውን ማሳወቅ ግዴታ አለብን ማለት ነው። የምናውቀውን ስንል ደግሞ የማናውቀውን የቤተ ክርስቲያንን ትምህርት ይመስለኛል ብለን መናገር የለብንም። ካላወቅነው መምህራንን ልጠይቅ ብለን የምናውቀውን ደግሞ እያስረዳን ወደ ክርስትና ማምጣት አለብን ለማለት ነው። እግዚአብሔር አምላካችን ከእርሱ ጋር ሆነን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች የክብሩ ቀዳሾች እንዲያደርገን የእርሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሚን።